አመሰግናለሁ። እስካሁን ስለነበረው ነገር እስካሁን የተናገራችሁ ሰዎች በጣም ነው የማመሰግነው። እግዚአብሔር አብዝቶ ይባርካችሁ። አሁን ቲጂዬም እንዳልሽው ስለ በዛልን ምሕረት ስለ በዛልን ቸርነት ስለ በዛልን ቸርነት እግዚአብሔርን አመሰግናለሁ። ይህስ ሁላችሁም ደግሞ ስለመጣችሁ በጣም ያለውን ማስታወቂያ አይታችሁ አውርተን ቤተሰብ ሆኖ ኋላ የተቀመጡም አሉ እዛ ጋር የነሄሩት ቤተሰብ ሁላችሁም ስለመጣችሁ፣ ሳራይም ኤቭሪዋን ስለመጣችሁ በጣም ላመሰግን ፈልጋለሁ። አጠር አጠር አድርጌ አንዳንድ ሀሳቦች አነሳለሁ። መጀመሪያ እንዴት መጀመሪያ እንዴት አሰብ ነው እንዴት ለመጻፍ ተቻለ የሚለው በፊት ሚሽን ለመስራት ከሀገር ለመውጣት በወሰንኩበት ጊዜ ይሄን ነገር ያኔ ስራዬን አቆም ኮኝ በጣም ቅናት ነበር ኢምፓሽን ነበር በቃ ደስ ብሎኛል ተነሳሽነቱ አለ ያ ግን ጥሩ ምላሽ አላገኘም ነበር ቋሚ ስራ ጥሩ የኔ ስራ ምናምን ማቆም እና ተነስቼ ሊሄድ ነው ማለት ጥሩ ምላሽ አላገኘም ነበር ከሰዎች ቤተሰቤ ፈቃደኛ ነበሩ ሁልጊዜም ከኔ ጋር ናቸው በማስባቸው ነገሮች በመወስናቸው ውሳኔዎች እነሱን አመሰግናለሁ ቤተ ክርስቲያንም ከኔ ጋር ነበረች ግን ከሰዎች የሚሰጡ አስተያየቶችን ሳይ የመረጃ ክፍተት እንዳላየሁኝ በተለይ ይሄ ከድንበር ዘለል የሆነ አገልግሎት ላይ መውጣት ሴት ሆኖ ወጣት ሆኖ ሚሽነሪ ለመሆን መነሳት ላይ ክፍተት እንዳላየሁኝ እና ብዙ በቃ ዲስከሬጅ የሚያደርጉ ነገሮች አሉ። ከዛ በኋላ ጓደኞች የሚሽን ውስጥ ኢንቮልቭ ሲያደርጉ ዲስከሬጅ የሚያደርጉ ነገሮችን ከሰው እናገኝ ነበር እና። ይህ እንግዲህ የሆነው የተለየ ነገር ሆኖ አይደለም። ሚሲዮን የሚስዮን አገልግሎት የተለየ ሆኖ አይደለም። እነዚህ ሰዎች ሁሉ በሚስዮን ውስጥ አልፈዋል። ነገር ግን ቦት ለምንድን ነው እንደዚህ አይነት ነገር ሊኖር የቻለው? እና ሰዎችን ስናይ ስንጠይቅ በአብዛኛው የሚሽነሪ ሲባል ወይ ፈረንጅ ሽማግሌ ከዌስት የመጣ ፍሮም ደ ዌስት ቱ ስት የሚለው አመለካከት በጣም ገንኗል እና እኛ ተነስተን እንውጣ እኛ ተነስተን እንሂድ ስንል ጥሩ ምላሽ የለውም። እና ግን ሁላችንም ደግሞ አገልጋዮች ነን አይደል? ሁላችንም ለዚህ አገልግሎት ተጠርተናል። እና ጥሪውም ፍላጎቱም ያላቸው ወጣቶች ደግሞ ሲነሳሱ፣ ለዛም የሆን ስልጠና፣ ሜንተርሺፕ ማግኘት በጣም አስቸጋሪ ነበረ። እና ያን ጊዜ በቃ እኔ ጓደኞች ጋር ሆነን፣ ቤቲ ሊዲ አብረን ሆነን ትንሽ ሰውን ሞቲቬት ካደረግን በተለይ ወጣቶችን ሞቲቬት ማድረግ ከቻልን አሁን እንደዚህ እንደምታዩት ፎቶዎችን ሰብስብና ፎቶግራፍ ካፕሽን አድርገን ኤግዚቢሽን እናሳይ፣ አውደ ርዕይ እናሳይ፣ ያኔ እንደዚህ ነገሮች እናዘጋጅ ነበርና ብለን ተነሳን። ስለዚህ በዚህ አጋጣሚ ነበር መጀመሪያ መሰብሰብ የጀመር ነው። ነገር ግን ስንሰበስብ፣ ያው በቀላሉ የሚታለፍ አይደለም። በየቤተ ክርስቲያኑ እንሄድ ነበር። ከዛ ደግሞ የታሪክ መጽሐፎችን ብዙ እናይ ነበር ቅድም እምነት ሲጠቅሳቸው የነበሩ እና ብዙ መጽሐፎች እና የነበረ እና ኦኬ ይሄ ነገር ብዙ እንትን ይፈልጋል ስንል ያው ቀስ በቀስ ተልእኮን ወለደ ማለት ነው። ያው እኛ ላሰብነው እንጂ ያው እግዚአብሔር አስቦታል መሰለኝ ይሄን በእኛ ይሰራ እና እዚህ በዚህ ስራ ውስጥ ተልእኮ የሚያሳየን ቅድም ዶክተር ማሙሻ እንደጠቀሰው ተልእኮ ውስጥ የተሳተፉ ሰዎች እነዚህ ሰዎች ልዩ የሆኑ ሰዎች ሆኖ አይደለም የሆነ እንደኛው አይነት ሰዎች ናቸው። እንደኔ እንደሱ እንደኛ አይነት ሰዎች ናቸው እና የሆነ የተለየ ጥሪ ደርሷቸው የሆነ የተለየ ራዕይ አይተው በቃ የተለዩ ስፔሻል ሰዎች ሆነው አይደለም ለዚህ አገልግሎት የበቁት። ነገር ግን ለምንድን ነው የሰሙት ወንጌል አለ ያን የሰሙትን ወንጌል ይዘው መቀመጥ አልሆነላቸውም። ስለዚህ ተነስተው ሄዱ። ታበዘት ልክ እንደኛው አይነት ሰዎች ነበሩና በዛ ውስጥ በብዛት የምናነሳው ነገር እነዚህ የወንጌል አርበኞች ብዙ መስዋዕትነትን ከፍለዋል። ግን ይሄ መስዋዕትነት የከፈሉት እኛ አሁን በነጻነት አምልክ ማምለክ እንችላለን፣ በቃ በነጻነትና አምልክ ብለን ደስ ብሎ እንድንቀመጥ በቃ በቃ በነጻነት ማምለክ እንችላለን ብለን እንድንዝናና ሳይሆን፣ ልክ ሩጫ ላይ ዱላ የሚቀባበሉት አለ አይደል? እነሱ አቀብለውን ሄደዋል። እኛ ስራውን ተቀብለን እንድንቀጥል ነው እና እነዚህ ሰዎች ሲምፕል እንደኛው አይነት እንዳንተ እንደኔ እንዳንች አይነት ሰዎች ናቸው ስንል ይገርመኛል። ማለት በቃ በጣም ደስ የሚለኝ ነገር አሁን ለምሳሌ አባ አብርሃም የመጀመሪያውን አማርኛ መጽሐፍ ቅዱስ የተረጎሙልን ሰው ትራቭለር ናቸው። ትራቭል ማድረግ ይወዳሉ። እሱ አሁን ትራቭል ማድረግ እንደምትወድ አውቃለሁ ናፊ ና ትራቭል ሲያደረጉ በዛ መሀል ነው የመጽሐፍ ቅዱስን የመተርጎምን ስራ የጀመሩት። እና እንትናቸውን አቋርጠው አስር ዓመት ቁጭ ብለው ማክሰኞና ቅዳሜ እየተገናኙ ቁጭ ብለው የመጀመሪያውን አማርኛ መጽሐፍ ቅዱስ ተርጉመውልናል። ንጉሴን ስናየው ከቦታ ቦታ የሚዘዋወር ነጋዴ ነው። በዚህ ዘመን ኮንቴክስት የምናየው ኤክስፖርተር ነው። ከአንድ ቦታ ቡና ይወስዳል ሌላ ቦታ ወስዶ ይሸጣል እስከ እስከ ወደብ ድረስ እየሄደ ይሸጣል እና ልክ እንደኛ አይነት እንደ አንዳንዶቻቸው አይነት ነጋዴ ነው ቅድም ደግሞ ደሞ የ ወይዘሮ ማዕዛ ቤተሰብ እዚህ ጋር አሉ ሁሉ እነሱን ስታይ ጎበዜ መድሀኒት ቤት ያስተዳድር ነበር መጽሐፍ ቤት ያስተዳድር ነበር በኋላ ደግሞ ትምህርት ቤት ከፍቷል አንዳንዶቻችን ምን ሰራው ስራ ነው አይደል አስቴር የቋንቋ አዋቂ ነች፣ የስነ ጽሁፍ ሰው ነች። ብዙ ታሪኮች ተርጉማለች፣ ግጥሞች ተርጉማለች። ከዛ ደግሞ እደ ጥበብ ታስተምራለች። ክራፍቲ ናት እና ሳያት አርቲስት ትመስለኛለች። አርቲስት አ ከዛ ውስጥ ደግሞ ብዙ የትርጉም ስራዎችን ሰርታለች። እና እሷ ደግሞ አስቴር ደግሞ የመጀመሪያውን የኦሮመኛ መጽሐፍ ቅዱስ ትርጉም ላይ ከአናሲሞስ ጋር አብራ ልትሰራ ችላለች። አለቃ ታዬ አለቃ ታዬ ደግሞ የታሪክ ጸሐፊ ናቸው ምሁር ናቸው። እንደአንዳንዶች እዚህ ፊት ለፊቶቻችን አሉ ስኮላር ናቸው። ስለዚህ ሁላችንንም እነዚህ ሰዎች ውስጥ ራሳችንን ማየት እንችላለን። እና ስለ ፕሮፌሽናል ሚሽን ላወር አይደለም፣ ምክንያቱም እነዚህ ሰዎች ፕሮፌሽን ላይ ሚሽን ብቻ ብሎ የተቀመጡ ሳይሆን ደግሞ ሁሉን ነገር ጥለውም ሲሄዱ ደግሞ እናያቸዋለን። ስለዚህ ይህን ሳነሳ ቻሌንጅ ያደረገኝ ነገሮች ነው ልነግራችሁ የምፈልገውና፣ አሁን ለምሳሌ እንደ ነጉሴ ንግድ ስራ ላይ ሲሰማሩ እዛ ላይ ተሰማርተው ንግዳቸውን እያስፋፉ አልተቀመጡም። ጎበዜ መድኃኒት ቤቱን ሲከፍት እሱን እያስተዳደረ ሕይወቱን በመብራት አልቀጠለም። አስቴር ስናያት ሰርቲን ፎርምስ ኦፍ ሊትሬቸር ላይ ብቻ እየሰራች እራሷን አልገደበችም። የምትሰራቸው ስራዎች አሁን ለምሳሌ አስቴር የምትሰራው ክራፍት፣ የምትጽፈው ግጥም፣ የምትተረጉመው፣ የምትጽፋቸው ታሪኮች እግዚአብሔርን ያከብራሉ ኳ እግዚአብሔር በሰጣት ታለንትና እግዚአብሔር በሰጣት ዊስደም ነው የምትጠቀመው ግን እነዚህ ሰዎች የተረዱት ነገር ያ በቂ እንዳልሆነ ተረድተዋል። እና በቂ እንዳልሆኑ ስለተረዱ ለምሳሌ አስቴር ተነስታ ወደ ትውልድ ስፍራዋ ሄዳ መልሳ ወንጌላ ይሆናለች። እና ሳያቸው እነዚህ ሰዎች ሚሽናል ማይንድ ሴት አላቸው። ሚሽናል ማይንድ ሴት ስላላት ነው አስቴር አይገስ መጽሐፍ ቅዱስ ወደ መተርጎም የመጣችው ትምህርት ቤትም ስትከፍት፣ እደ ጥበብም ስታስተምር በዛ ወንጌል እየተናገረች ነው። እና እነዚህ ሰዎች እንዲሁ ከውጭ ከውጭ ላይ ላየው ስናያቸው ወይ ነጋዴ ይመስሉናል። በቃ ይሄ ሰው መድኃኒት ቤት አስተዳዳሪ ነው፣ እሱ ነጋዴ ነው፣ እሱ አስተማሪ ነች ይመስላል። ላይ ላይ ስናያቸው፣ ግን ቻሌንጅ ያደረገኝ ነገር እኛ እንደ እነሱ እንደ ንጉሴ ነጋዴ ልንሆን እንችላለን፣ የስነ ጽሁፍ ሰው ልንሆን እንችላለን፣ እንደ አስቴር ስኮራ ልንሆን እንችላለን። እንደ አለቃ ታዬ ግን ይህ ነገር አልነበረም ዋና ነገራቸው። እነዚህ ሚስዮናዎች ስናይ አንዳንዶቹ ያላቸውን ነገር ሁሉ ጥለው ሲሄዱ እናያለን። አንዳንዶቹ ደግሞ ያላቸውንም ስኪል ያላቸውንም ነገር ደግሞ ይዘው ለወንጌል ሲሮጡ እናያለን እና ከዛም ባለፈ ደግሞ እንደዛ በማድረጋቸው ከሰማይ የተቀበሉት ብድራት አለ። እኛም ደግሞ ዛሬ አንስተን ይኸው ስማቸውን እየጠራን ስለ እነሱ እያወራን ነው እና ዴይ ሀቭ ዚስ ሚሽናል ሌጋሲ። ስለዚህ ቻሌንጅ ያረገኝ ስለዚህ ትውልድ ሳስብ ስለ እኔ ሳስብ ምፈራው ነገር ዋናውን ነገር ዊ ትሬድ ትንሽ ለሆኑ ነገሮች ብያስባለሁ። ዊ ትሬድ ዋናውን ነገራችንን፣ ፎር ፌም፣ ለሀብት፣ ለብልጽግና ኢቨን ወርስ ለፖለቲካዊ ነገሮች፣ ለትራይባል ኮንፍሊክት እንደዚህ አይነት ነገሮች ላይ ትሬድ አድርገነዋል። ዋና ነገራችን ና ስናይ የበፊቱም ዘመን ላይ ፖለቲካል ቻሌንጅስ አልነበሩም ማለት አይደለም፣ ሶሻል ቻሌንጅስ አልነበሩም ማለት አይደለም። ሁሉም ዘመን የራሱ የሆነ ቻሌንጅ አለው አይደል? የነበሩበት ዘመን ፖለቲካል ኢሽዎች ነበሩ። አሁን አንዳንድ ሰዎች እንደሚሉት እኔ አይመስለኝም። ያኔማ ሰው ሁሉ በሰውነቱ የሚወደድበት በዘር የማይታይበት መልካም ዘመን ነው ብለን እንደምናሞካሸው አይመስለኝም። ምክንያቱም ሁሉም ጀኔሬሽን የራሱ የሆነ ኢሹ አለው፣ ስናነበውም እናገኘዋለና መልኩም ቢቀያየርም እያንዳንዱ ዘመን የራሱ የሆነ ተግዳሮት አለው። ሆኖም እነዚህ ሰዎች ወንጌል ሲለውጣቸው እናያለን። እነሱም አልፎ ደግሞ አካባቢያቸውን ሲለውጥ እናያለን። የወንጌልን ትራንስፎርሜቲቭ ፓወር በእነሱ ህይወት ውስጥ እናያለን። ለምሳሌ ቅድም ያነሳቸው ባሪያ ፈንጋይ የነበሩ ሰዎች ወንጌል ከተቀበሉ በኋላ ወንጌል ተቀበልኩ ብቻ ሳይሆን መልሰው ደግሞ ብዙ ልጆችን ከባርነት ሲዋጁ እናያለን። ህይወታቸው፣ ማንነታቸው ሲለወጥ፣ አካባቢያቸው ላይ ያለውን ሰው ሲለውጥ እናያለን። አንዳንዶቹ እግዚአብሔር በእነሱ ህይወት ላይ እራሱን ከመግለጡ የተነሳ እግዚአብሔር በእነሱ ይጠራ ነበር ብዙ የሁላታ ሰዎች አሁን የዋንዳሩ አምላክ እየተባለ በዋንዳሩ እግዚአብሔር ይጠራ ነበር እና ይህ ነገር ይገርመኛል። ስለዚህ ሁለተኛው ቻሌንጅ የሚያደረገኝ ነገር ወንጌል እኛንስ ለውጦናል ወይ? ያስ ትራንስፎርሜሽን ከኛ አልፎ ሌላው ላይ ይታያል ወይ? ወይንስ በፊት የነበረው እድፉ ልብሳችን አለ እዛ ላይ ክርስትና የሚመስል ነገር ነጭ ነገር ደርበናል። ስለዚህ ሲታይ የሆነ ክርስትና የሚመስል ነገር ይታያል፣ ቀረብ ሲል ግን የውስጡ ሽታ ሚሸት ይመስለኛል አንዳንድ ጊዜ እና ያ ቻሌንጅ ያደረገኛል። እንግዲህ እነዚህን አጫጭር ታሪኮች አንስተን ሙግት እንፍጠር ብንል የተለያዩ ሙግቶች መፍጠር እንችላለን። ስለ ባህል፣ ስለ ቋንቋ፣ ስለ መከራ ብዙ ነገር ማንሳት እንችላለን። እኔም ነገሬን አላረዝምም፣ ግን በጣም ማለት የምፈልገው ነገር ራሴን ባይ ራሳችንን ብናይ እና ራሳችን ላይ ጥያቄ ብንጠይቅ ራሳችንን ብንጠይቅ ብያስባለሁ። እዚህ መጽሐፍ ውስጥ ዳፋ ጃሞ የሚባሉ ሰው መጽሐፍ ቅዱስ ሲማሩ አንድ ክፍል ከተማሩ በኋላ እንዴ ይሄ ለሐዋርያት የተሰጠው ወንጌልን የመስበክ እና ደቀ መዛሙርት የማድረግ ተልእኮ እኔንም ይመለከተኛል እንዴ ብለው ጠየቁ። ሰፕራይዝ ደሆኑ ነው የጠየቁት። አዎ ይመለከቱታል ተብለው ከተማሩ በኋላ እኚህ ሰውዬ በጣም በሁለንተናዊ የሚስዮን አገልግሎት ትልቅ ምሳሌ ትተው ያለፉ ሰዎች ናቸው እና እኔም ይሄ ይመለከተናል ይመለከተኛል የሚለውን ለማንሳት ነው እና፣ ስለዚህ ዛሬ እንግዲህ መጽሐፍ ገዝታችሁ ስትወጡ፣ የሰዎቹን ምስሎች ስታዩ፣ ወይ ቤት ከሄዳችሁ ስታነቡ እንድታስቡ የምፈልገው እኔም ማሰብ የምፈልገው ነገር እና እስከዛሬም ሳስበው የነበረው ነገር የእኛስ የኔስ ኃላፊነት የቱ ጋር ነው፣ ኃላፊነት የንስ እየተወጣው ነው ወይ ብለን ራሳችንን እንድንፈትሽ እግዚአብሔር ይርዳን። አመሰግናለሁ። ጌታ ይባርካችሁ።